ይህ የኢትዮጵያ ኤሌክትሪክ ኃይል አንጋፋና ታሪክ አዘል ጭምር የሆነው በቡራዩ የሚገኘው የገፈርሳ ኃይል ማከፋፈያ ጣቢያ ነው። ከ60 ዓመታት በላይ እድሜን ቆጥሯል። ባሳለፍነው ሳምንት በክፍል አንድ ፕሮግራማችን ታዲያ በጣቢያው ቆይታን አድርገን የአመሰራረት ታሪኩንና የነበረውን አቅም የአገልግሎት ሽፋኑን፣ አሁን ያለበትን ደረጃና ለውጦች በዚህም የተደራሽነት አቅሙንና አገልግሎት አሰጣጡን ቃኝተን ነበር። እናም ዛሬን በይደር በክፍል ሁለት የኤሌክትሪክ ኃይል ማከፋፈያ ጣቢያው ለደንበኞቹ ስለሚሰጠው አገልግሎትና ስለ አስተያየታቸው ከኃይል አቅርቦት ጋር ተያይዞ ያላቸው ፍላጎትና አቅርቦት መመጣጠን አለ የሚሉት ችግርን በተመለከተም ቆይታ ለማድረግ ቀጠሮ ይዘን ነበር። ከኃይል ማከፋፈያ ጣቢያው ጋር በተያያዘና በአካባቢው ካለው የኢንቨስትመንትና መሰል እንቅስቃሴዎች አንጻር የኃይል አቅርቦቱንና ፍላጎቱን አስመልክቶ ያቀረብነውን ጥያቄዎችም ይዘን የቀረብንበት ነው የዛሬው ፕሮግራማችን። ኢንቨስትመንት ጥያቄ በቡራዩ ክፍለ ከተማ አስተዳደር ብዙ ነው። እኛ በክፍለ ከተማችን አጠቃላይ ወደ 356 የኢንቨስትመንት ዘርፍ አለን። ከዚህ ውስጥ ስራ ውስጥ ያሉ ወደ 270 ኢንቨስትመንት አለ። ሌላ ወደ 86 ኢንቨስትመንት በሂደት ላይ ያለ ስራ ውስጥ ያልገቡ ግንባታ ላይ ያሉ ፕሮሰስ ላይ ያሉ ኢንቨስትመንቶች አሉ። እነዚህ ኢንቨስትመንቶች ስራ ውስጥ ገብቶ ፕሮዳክት ለማግኘት የኤሌክትሪክ ኃይል ይፈልጋሉ። ከዚህ ውጭ መስራት አይችሉም። ይሄ ደግሞ ወሳኝ ነገር ስለሆነ ጥያቄ አለን ማለት ነው። በሸገር ከተማ ስር የሚገኘው ይህ ክፍለ ከተማ ከፍተኛ የኢንቨስትመንት እንቅስቃሴ ያለበትና ወደፊትም ወደ እንቅስቃሴ ለመግባት ያለው ጥያቄ ከፍ ብሎ ከሚገኝባቸው አካባቢዎች አንዱ ነው። የኃይል አቅርቦት መሰረተ ልማቱ ደግሞ ለዚህ እንቅስቃሴ ወሳኝ ሚና ይጫወታል። ለዚህ ደግሞ የገፈርሳ ኃይል ማከፋፈያ ጣቢያ በአካባቢው መገኘቱን እንደ መልካም እድል ይጠቅሳሉ የቢሮ ኃላፊው። ኢንቨስትመንት ወደኛ ክፍለ ከተማ ከመጡ ኃይሌ ማግኘት ላይ ችግር የለባቸው ያገኛሉ። ሰብስቴሽን እዚህ መኖሩ በቀላል የሚፈልጉትን ፓወር ኃይል የማግኛት እድል ሰፊ ነው። ስለዚህ ስጋት የላቸው በዚህ በኩል ቶሎ ለማግኛትም፣ ችግርም ከተፈጠረ ቶሎ መንቴን ለማድረግ አያስቸግርም። በክፍለ ከተማው በተለይ ታጠቂ ኢንዱስትሪ መንደርና በሌሎቹ የሚገኙ ኢንዱስትሪዎች የህል አቅርቦት ፍላጎታቸው ከፍ ያለና አንዳንዶቹም ከባድ ኢንዱስትሪ ተብለው የሚጠቀሱ ናቸው። በዚህ ምክንያት የኃይል አቅርቦቱን በቀጥታ ከኢትዮጵያ ኤሌክትሪክ ኃይል ከኃይል ማከፋፈያ ጣቢያ ያገኛሉ። ሙገር ሲሚንቶ ፋብሪካ ከ1976 ጀምሮ ነው። በሀገሪቷ አንጋፋ የሚባል ሲሚንቶ ፋብሪካ ነው። አሁን ያለንበት ደግሞ ታጠቅ ነው። ታጠቅ ብራንች ነው። ታጠቅ ብራንች ከ2003 ጀምሮ ነው ስራ ላይ ያለው። አጠቃላይ መጀመሪያ በሶስት ፌዝ ነው። ድርጅቱ ሶስት መስመሮች ነበሩት። አንደኛው 1976 ይ 84 እና የ2004 ላይ ሶስተኛ መስመር የሚባለው ትልቁ ዋናው መስመር አለ። ይሄ ታጠቅ ብራንች የሙገር የሶስተኛ መስመር አካል ነው ማለት ነው። አጠቃላይ ካፓሲቲው ሶስት ሺህ ቶን በቀን ነው። ሶስተኛ መስመር አንደኛ መስመር ደግሞ አንድ ሺህ ቶን ፐር ካፓስ ያለው አንስተዋል። በኛ ፋብሪካ ወደ አንድ ነጥብ ሁለት አምስት ሜጋዋት አካባቢ እንጠቀማለን። ሌሎች ፋብሪካዎችም አሉን። ይሄኛው አንድ ኩባንያችን ነው። ግን እዚሁ አካባቢ ወደ ሁለት ሌሎች ተጨማሪ ሁለት ሶስት ፋብሪካዎች አሉን ማለት ነው። በዛ ባለው ነገር በጣም ጥሩ ነው ያለው። በቅርብ የማስፋፈያ ነገሮች የነበሩ ነበሩ። ለዛ በድኬት ላይን ጠይቀን ከእነሱ ጋር በነበረን ግንኙነት መልካም ምላሽ አግኝተን ወደ ስራ ገብተናል። በፊት ላይ ከህብረተሰቡ ጋር ተካፍለን ነበር የኤሌክትሪክ ኃይል የምንጠቀመው። በዚህ ምክንያት የተለያዩ የኤሌክትሪክ መቆራረጥ ችግሮች ነበሩ። ግን ይህ የገፈርሳ ማጣሪያ ጣቢያ ወይም የገፈርሳ ሰብስቴሽን ዙ በመኖሩ ምክንያት ከዚ በወሰድ ነው ደድኬትር ላይም በጣም ትልቅ ጥቅም እያገኘን ነው። እንደሚታወቀው የራሳችን አስር ሜጋዋት የራሳችን ላይን አለን። ስለዚህ በሱ ምክንያት ያልተቆራረጠና ጥሩ ወይም መቶ ፐርሰንት ኤፊሸንት የሚባል የቮልቴጅ መጠን ያለው ሰፕላይ እየተደረገልን ነው። በአካባቢው የሚገኙት ኢንዱስትሪዎች ታዲያ በስራቸው ለበርካታ ዜጎች የስራ እድል ፈጥረው እየሰሩ ያሉ እንደመሆናቸው ዋጋቸው ከምርታማነታቸው በላይም የሚሻገር ነው። ሰፊ ኦልሞስት እንግዲህ በቋሚ ሰራተኛ ብቻ ሺህ አምስት መቶ አካባቢ ሰራተኞች አሉ። አጠቃላይ በጥቃቅን አነስተኛ በማህበራት ብቻ ከሁለት ሺህ በላይ አሉ። ከፋብሪካው ጋር በተለያየ ወገን በተዘዋዋሪ መልክ አብሮ የሚሰሩ ማለት ነው። ወደ ሶስት መቶ የሚጠጋ ሰራተኛ አለን እዚህ ውስጥ ያለን ሰራተኞች እና ኦልሞስት ሁሉም ቋሚ ቋሚ ሰራተኞች ናቸው እዚህ ውስጥ ያሉት። የተወሰነ ጊዜ ያለን ግን ሁሉም በሚባል ደረጃ ቋሚ ሰራተኞች አሉ እና አብዛኛውም እዚህ ድርጅታችን እስካሉት ውስጥ ወደ 80 ፐርሰንት በላይ የሚሆነው እዚሁ አካባቢ ያለ ሰራተኛ ነው። እኛ ክፍለ ከተማ ውስጥ በኢንቨስትመንት በሰርቪስ ኢንቨስትመንቶች አሉ። የኃይል አቅርቦት ካለ በዛ ስር ገብቶ የስራ እድል የሚያገኙ ሰፊ እድሎች አሉ። በግብርና ኢንቨስትመንትም አለ። በግብርና ኢንቨስትመንትም የኤሌክትሪክ ኃይል በቂ ካለ የስራ እድል ፈጠራ በዛ በኩል ሰፊ ነው። ማኑፋክቸሪንግ ኢንቨስትመንቶች አሉ። በዛም ብዙ ወጣቶች ብዙ የስራ እድል ተፈጥሯል። ስለዚህ የተለያዩ እንቅስቃሴ የልማት እንቅስቃሴ በዚህ በኩል ሲሰራ በአንድነት ስለምንሰራ የስራ እድሎች ፈጠራ ላይ የኤሌክትሪክ ፓወር በመኖሩ ብዙ ምቹ ሁኔታ ፈጥሮልናል ብለን ነው የምንገምተኝ። እነዚህ ኢንዱስትሪዎች ታዲያ የኃይል አቅርቦት ከፍላጎታቸው ጋር አለመጣጣምና የአገልግሎት መቆራረጥ ምርታማነታቸውን ሲፈታተንባቸው ቆይቷል። አንዳንዶቹም ወደ ኃይል ማከፋፈያ የሚገባው የአቅርቦት መጠን ከፍ እስኪልና እስኪያድግ ድረስ በሙሉ ኃይላቸው ለማምረት እስካለመቻል የደረሱ ነበሩ። እውነቱን ለመናገር ቻሌንጂንግ ነው የነበረው ማለት ነው። እስፔሻሊ የሁለቱም ፋብሪካዎቻችን ታጠቅም ያለው ሙገር ያለው ከገፈርሳ ነው የሚወስዱት ማለት ነው የሙገሩ ኦርሞስ ከ30 ሜጋዋት በላይ ነው የዚህ 15 ሜጋዋት አካባቢ ነው የሀይል አቅርቦቱ ከፍተኛ ችግር ያለበትና ከፍተኛ መቆራረጥ ድርጅቱንም ለረጅም ጊዜ ለኪሳራ የዳረገ ነው የኳሊቲ ችግር ያለበት የመቆራረጥም ችግር የነበረበት ነው ማለት ነው የታጠቁም ደግሞ ለረጅም ጊዜ እንግዲህ ፋብሪካው ከተተከለ ከሁለት ሶስት ጀምሮ የኃይል አቅርቦት እጥረት ስላለበት ፋብሪካው ሙሉ ሁለት ወፍጮዎችን ማምረት አቅሙን ያልተጠቀመበት ሀምሳ ፐርሰንቱ ብቻ ካፓሲቲ የተቀመጠበት ነው ማለት ነው። ይሄ ማለት ከአስራ ላስራ ላለፉት አስራ አራት ዓመታት ሚቀር ነው እውነት ለመናገር ለማነጻጸር በጣም ከባድ ነው። እንደሚታወቀው በፊት ከህብረተሰቡ ጋር በምንጠቀም ሰዓት በቀን ካለው 24 ሰዓት ውስጥ ምናልባት 12 ሰዓቱን ያህል የማናገኝባቸው ድሎች ነበሩ። ቮልቴጅ ድሮፑ በተለይ በቀን ሰዓት ላይ በጣም ዝቅተኛ ነበረ። እስከ 340 ድረስ 380 ማግኘት የሚገባን እስከ 340 ቮልት ድረስ እናገኝ ነበር። ያ ማለት በእቃዎቻችን ላይ በማቴሪያሎቻችን ላይ በጣም ከፍተኛ ጉዳት ነበረው። በምርታችንም ላይ አሉታዊ ተጽዕኖ በጣም ትልቅ ነው። እንደሚታወቀው ሰዓት ገንዘብ ነው። ካላመረትን ኮምፒታንት መሆን አንችልም። ስለዚህ በጣም አስቸጋሪ ነበረ። ከኢንዱስትሪዎች ባሻገር አካባቢው ለአዲስ አበባ በርካታ አካባቢዎች የመጠጥ ውሃን አጣርቶ የሚያቀርበው የገፈርሳ ውሃ ማጣሪያ ጣቢያ የሚገኝበትም ነው። ልክ እንደ ኤሌክትሪኩ ሁሉ የውሃ አቅርቦት አንዱ መሠረታዊ ፍላጎት መሆኑ እሙን ነው። ውሃን አጣርቶ ወደ ህብረተሰብ፣ ለአዲስ አበባ ህዝብ ማድረስ ነው። በቀን የሚያመርተው 30 ሺህ ሜትር ኪውብ ነው ያን በቀጣይነት ለህብረተሰቡ የማድረስ ግዴታ አለበት ማለት ነው። የውሃ የውሃ ማጣሪያ ጣቢያው የዕለት ተዕለት ስራው ለመወጣት የኃይል አቅርቦትን መጠቀም ግድ ይለዋል። ያው 24 ሰዓት እንደሚታወቁት 24 ሰዓት 365 ቀን በአመት ሙሉ ይሄን ስንጠመት ወደ 74 73 አመት ሙሉ የተሰራው በዚህ ነው ማለት፣ ለደቂቃም ለሴከንድ መቆም የሌለበት ስለዚህ፣ ኬሚካሉም ውሃውም ተያይዞ ተጣርቶ የብረተሰቡ ጋር በንጹህ ውሃ እንዲደርስ ለማድረግ ፓወሩ ግዴታ ነው። ውሃ ኤሌክትሪክ አይንቀሳቀስም። የተወሰነ የቦታ እስኪደርስ በግራቪቲ ቢሄድም ግዴታ ኤሌክትሪክ ማኖር አለበት። ስለዚህ ግድቡና ማጣሪያ ጣቢያው ሲሰራ ኤሌክትሪክ አብሮት ተሰርተዋል። የውሃ ማጣሪያ ጣቢያው ታዲያ እንደ ሌሎቹ ተገልጋዮች ሁሉ የኃይል አቅርቦት መስተጓጎልና መቆራረጥ ችግር ተጠቂ ነበር። ኤሌክትሪኩ ያው እንደ ማንኛውም ከስተመር እንደ ማንኛውም ድርጅት እኛም እንጠቀማለን ማለት ቤት እንደምንጠቀመው፣ ግን ኃይል አቆራረጥ ያው የመቆራረጥ አንዳንድ ጊዜ የሚያጋጥም ጊዜ ስታንድ ባይ ጀኔሬተሩ ውሃው መቆም ስለሌለበት ግዴታ ጀነሬተሩ ይነሳል ማለት ነው። ያ ደግሞ ፍጆታው ምንድነው ጫናው መስሪያ ቤቱ ላይ ሌላ ወጪ ይጨምራል። በኢትዮጵያ ኤሌክትሪክ ኃይል አማካኝነት በገፈርሳ የሚቀርብለትን ኃይል ተቀብሎ ለብዙኃኑ ኃይል ፈላጊዎች ኤሌክትሪክ የሚያቀርበው ኢትዮጵያ ኤሌክትሪክ አገልግሎትም ሌላው ዋናው የጣቢያው ደንበኛ ነው። እንደምታውቀው ኢትዮጵያ ኤሌክትሪክ አገልግሎት በኤሌክትሪክም በጅምላ በመግዛት ለደንበኞች የሚያቀርብ ነው። ከሰብስቴሽን ጀምሮ ያሉንን መስመሮቻችንን በማጽዳት ረብቴት በማድረግ ደንበኞቻችን ያልተቋረጠ ኃይል አቅርቦት እንዲያገኙ እናደርጋለን። በተጨማሪም በአዲስ ኃይል ለፈላጊዎች በሰብስቴሽኑ አቅም ልክ እያስተናገድ ያለ ነው፣ በሰዓት ማለት ነው። የኢትዮጵያ ኤሌክትሪክ ኃይል በገፈርሳ ኃይል ማከፋፈያ ጣቢያ የሚገባውን የኃይል መጠን በማሳደግ አገልግሎት የሚሰጥባቸውን የጣቢያውን የመሠረተ ልማት አውታሮች ጥራትና የአገልግሎት አሰጣጥ ቅልጥፍና ለማሳደግ ታዲያ ባለፉት ዓመታት በሰፋፊ ስራዎች ተይዞ ነበር። ዘላቂ መፍትሔ እስኪገኝ ድረስ ቴምፖራሪ ሶሉሽን የመጀመሪያ የታሰበው 12 ኤም ቢ ትራንስፎርመር አለችን። እሷን የትራንስፎርመር ግዢ ተደርጓል። ወደ 50 ኤምቤ የማሳደግ ስራ ነው። የዘላቂው መፍትሄ እስኪገኝ ድረስ የቴምፕራሪ ሶሉሽን ያስቀመጥ ነው። የ50 ኤምቤ 12 ኤምቤ ዋን አንስተን 50 ኤምቤ አስቀንጠን ኮንስትራክሽኑ አልቆ ሙሉ ለሙሉ ችግሩ እስኪፈታ የሚያግዝ አንድ ተግባር አድርገን የያዝ ነው፣ ትራንስፎርመር ማስቀመጥ ስራ ነው እሱ በጥሩ ደረጃ እየሄደን ያለ ተቋሙ በሰራቸው የማሻሻያ ስራዎች አሁን ላይ በኃይል አቅርቦት መጠንም ሆነ የአገልግሎት ጥራት ከፍ ያለ ውጤት ማምጣቱንና የኃይል ፍላጎትን በአስተማማኝ ደረጃ ማሟላት እንደሚችል ይገልጻሉ። ሙሉ በሙሉ ዘመናዊና የተቀላጠፈ አገልግሎት መስጠት እንችላለን፣ መቶ ፐርሰንት ነው ልናገር የምችለው ምክንያቱም እንደ ሰው ሂዩማን ኢረር አለ። ተፈጥሯዊ ችግሮች ሊኖሩ ይችላሉ። እነዚያን ነገሮች ሚኒማይዝ ታረጋቸዋለ፣ ትቀንሳቸዋለ እንጂ መቶ ፐርሰንት ደግሞ ልትቀርፋቸው አችል። ጥያቄው ሲቀርብልኝ ያንን ጥያቄ በዚህ ጥያቄ ገፈርሳ ሰብስቴሽን ላይ ይህን ያህል ሜጋዋት የሚፈልግ ከስተመር አለ። ዳይሬክት ባለሀብቶች መጥቶ ይጠይቃሉ። ሲጠይቁ ያለኝን ነገር የቮልቴጅ ሌብልህ ምን ያህል ነው? ሰብስቴሽን ዘርክ ራስ ነው የምትጠቀመው እናቀርብልህ እቃዎችን ራስ ታመጣለህ ፓወር አስትራንስፊት አድርግ እናቀርብል ተባለ፣ ሁሉን ነገር እኔ ይችላለሁ ይልሃል። ካቀረበ ጓየት መቀጠል እንችላለን፣ ማቅረብ እንችላለን ያለምንም ችግር። ዛሬ ገፈርሳ 6 230 ኬቪ መስመሮች አሉት። ገቢ መስመሮች 132 አራት ወጪ መስመሮች እና ያው ገቢ መስመሮች አሉ። ኢንተርኮኔክት ሲስቴም ስለሆነ ወደ 20 የሚሆኑ ዝቅተኛ መስመሮች 15 ኬቪ መስመሮች አሉት። ከዚህ አዲስ አለም የሚሄድ አንድ ወጪ መስመር 45 ኪሎ ቮልት አለን። ከዚህ ፍቼ የሚሄድ አንድ መስመር 66 ኬቪ መስመሮች አለን። በፊት የነበረው ኃይል ለምሳሌ አንድ ትራንስፎርመር ነበረ ሲጀምር አሁን ግን ከአንድ አልፎ አራት ላይ ደርሷል። አቅሙ ሁሌም እያደገ ነው የሄደውእና ና ተጨማሪም ወደፊትም እየተጠና የሚቀጥል ይሆናል። የገፈርሳ ኃይል ተጠቃሚ ባለ ኢንዱስትሪዎችም ሆነ ሌሎች ደንበኞች ታዲያ በተቋሙ በተሰሩት የአቅርቦትና የአገልግሎት ማሻሻያ ስራ ውጤቶች አሁን ላይ ስራቸውን እንደተቃና ነው የሚገልጹት። አሁን ሪሰንትሊ ለውጦች አሉ አሁን ለምሳሌ የጉዳቱ ከፍተኛ ነው። የኃይል መቆራረጥ ምክንያቱም አንድ ሺ አምስት ዲግሪ ድሬ ነው ፋብሪካ ወረን የሚያደርገው ኪልን የሚባለው አለ ሲሚንቶ ክሊንከር ለማምጣት ኦልሞስት ፓወር ተቋረጠ ማለት ያን የሚያክል ቴምፕሬቸር ይዞ ነው፣ እና ከፍተኛ የሆነ የማሽነሪዎች ጉዳቶች ተከስቷል ድርጅቱ ላይ ማለት ነው። ስለዚህ እሱን ለመፍታት የሙገሩን የ80 ኪሎ ሜትር ከገፈርሳ ሙገር ድረስ ያለውን ተቀይሯል ማለት ነው በጣም በጣም ሪሊ እኛም ማመስገን እንወዳለን በዚህ አጋጣሚ ማለት ነው። ለኢፒ ላይ ላሉት አመራሮች ለነበራቸውም ኮሚትመንት፣ ትልቅ ኮሚትመንት እና ሪሊ አፕሪሺየት የሚደረግ ነው ማለት ድርስቱ ለማድረግ ችግሩን ለመፍታት የሄዱበት መንገድ ማለት ነው ሀበሻ ደርባ እና ሙገር አንድ መስመር ነበረ የሚሉት ይህን የመለየት ፋብሪካዎቹ የራሳቸው የሆነ ፓወር ዴዲኬትድ ፓወር እንዲኖራቸው እና የኳሊቲ ኦፍ ፓወር እና እንዳይቆራረጥ የተሰራ ስራ ሰርቷል። የ7 ኪሎ ሜትር የሚሆን መስመር ዴዲኬተር ላይን ለሙገር ብቻ ፓወር የስማርት ሜትሩንም ሙገር ላይ ፋብሪካ ላይ አርቶ የመትከል ስራዎች፣ በእንጨት የነበሩ ፖሎችን ወደ ኮንክሪት ፖል የመቀየር ከ80 ኤምኤም የነበረውን የኃይል ተሸካሚ ወደ 150 ኤምኤም የማድረግ ሰፋፊ ስራዎች ሰርተው፣ ሁለት ወፍጮች እንግዲህ ለመጀመሪያ ጊዜ ሁለት ቀን ቢሆናቸው ነው መስራት የጀመሩት። ዴሊኬት ላይኑ ካስገባም በኋላ እና ስፔሻል ደንበኛችሁ ከሆነም በኋላ በጣም በአገልግሎቱ በጣም ደስተኛ ነን። የሚደረግልን ትሪትመንት በጣም ቆንጆ ነው። ስለዚህ ጥሩ አገልግሎት እያገኘ ነው ብለን መናገር እንችላለን። አሁን ለምናመርተው በቂ የሆነ ኃይል አለን፣ በቂ ኃይል አለን። በዛ መሰረት ነው እየሰራ ያለው። መቆራረቱም በፊት ከነበረው በጣም ለውጣለሁ አሁን የአቅርቦትና የአገልግሎት መጓደል ችግር መፈታቱ ብቻ ሳይሆን ችግሩን ለመቅረፍ ተቀራርቦ የመስራቱ ባህልም እየተፈጠረና እያደገ እንደመጣ ነው ሁሉም ወገኖች ምስክርነታቸውን እየሰጡ የሚገኙት። መቆራረር ስኖር የኢትዮጵያ ኤሌክትሪክ ኮርፖሬሽን ጋር ኮሚኒኬት እናደረጋለን። የተቀመጡ ሰዎች አሉ፣ ስልክ አለን፣ እንደውላለን። በዚህ ሳስ ማብራት ጠፍተዋል፣ ምንድን ምንድነው? ችግር አለ ወይ ብለን እንጠይቃለን? ሲመጣ ይነግሩናል፣ ተስተካክሏል፣ ያጋጠመን ችግር ተስተካክሏል፣ መጥቷል መቶላቸዋል? ብሎም ይጠይቁናል። ስለዚህ በጣም በቅርበት ነው የምንሰራው። ችግሩ የሚያጋጥመን አሁን ለምሳሌ ከዩቲሊቲ ጋር ነው ያው እንትናችን ብለናል። ዩቲሊቲ ድሮ ይሄ መስመር ሲዘረጋ ኔትወርክ ኔትወርክ ሲዘረጋ ያረጃ ኔትወርክ ነው። ምናልባት በድሮ ጊዜ ወደ አምስት ሺህ ሰው የሚጠቀምበት የነበረው ዛሬ አምሳ ሺህ ሰው የሚጠቀምበት ሊሆን ይችላል። በዛም ምክንያት መስመር ከእርጅና የተነሳ ከተለያየ የተነሳ ያው መስመሩ እንዲስተካከል ከዩቲሊ ጋር ተነጋግረን እንትን እያደረግን ነው። ዩቲሊቶችን ያንንም ለመቅረፍ ያልተቆራረጠና በቂ ኤሌክትሪክ ለደንበኛ ለመቅረብ እነሱም ጥረት እያደረጉ ነው ከበፊቱ ግን ብዙ የተሻሻለ ነገር አለ። ብዙ ጊዜ ያው እንደምታዩት የሀገራችን ሁኔታም ዲዛይኑ በጣም ዊክ ነው። መካኒካል ዲዛይኑም ፖሎቹም ጭምር በጣም ዊክ ናቸው። እና ያረጁ ፖሎች አጠገባቸው ደግሞ በጣም በብዛት ባርዛፎች ይበቅላሉ። መኪና ሲያልፍበት ክሪላንሱን የጠበቀ ላይሆን ይችላል። እና በዛን ሰዓት በጣም ሾርት ሰርኪዩት እርዝ ፎልት ይፈጠራል። እርዝ ፎልት የሚፈጠረው ብዙ ጊዜ ባርዛፉ እያደገ እየሄደ ሲነካው። ሾርት ሰርኪዩት ደግሞ ንፋስ ኮንዳክተሩን አንድ ላይ ሲያጋጨው እያንዳንዱ ፌዝ እርስ በርስ ሲጋጭ ሾርት ሰርኩት ይፈጥራል። ያ ፎልት ይመጣና እኛ ጋ ነው ብሬከር የሚያስከፍተው ማለት ነው። ብሬከር በሚያስከፍትበት ሰዓት ፎልቱ ኃይለኛ በሚሆን ሰዓት ከብሬከር አልፎ ወደ ትራንስፎርመር ነው የሚመጣው የምንልከውን 15 ኬቪ። እንግዲህ ፎልት ሲበዛበት መልሶ ወደ እነዚህ ትራንስፎርመር ነው ዲስተርባንስ የሚልክብን ማለት ነው። ያ ዲስተርባንስ እንግዲህ ትራንስፎርመሮችንም ጭምር ሊጎዳ ይችላል እና ይሄ ስጋትም ነው ያው እኛ አሁን የኛ ከስተመሮች ወይም የኛ ደንበኞች የኢትዮጵያ ኤሌክትሪክ አገልግሎት ነው። ከዚህ በፊት ብዙ ተገናኝቶ አብሮ ተቀራርቦ የመስራት ልምዱ አልነበረም። አሁን ግን ወደፊትም የተያዘው አቅጣጫ ምንድን ነው ከእነሱ ጋር አብረን ተቀራርበን ያሉትን ችግሮች በጋራ መፍታትና ለሕብረተሰቡ ያልተቆራረጠ ሙሉ የኤሌክትሪክ አገልግሎት ለመስጠት ተቀራርበን እየሰራ ነው። የተጀመረው ጅምሮች አሉ። በዛው አጠናክረን እናስቀጥላለን። በዋናነት ፎልት እንዳይፈጠር ማድረግ ነው። ኢንተራፕሽን እንዳይኖር ሰብስቴሽን ደህንነት የሚያገለግለው ፎልት እንዳይፈጠር ማድረግ ነው። ይህን በማድረግ ዙሪያ መስመሮቻችንን በማጽዳት ላይ ነው ያለ ነው። ራፕቴሽኖችን እንሰራለን፣ መስመሮቻችንን እንጠግናለን። ይህን ስራ በመስራት ሰብስቴሽን ላይ ጫና እንዳይፈጥር። ምክንያቱም ሰብስቴሽን ላይ ጫና ተፈጠረ ማለት አገልግሎት ይቋረጣል። ያ አገልግሎት እንዳይቋረጥ ወደ ዜሮ ኢንተራፕሽን እንዲገባ እየሰራን ነው ያለ ነው። እቃዎቻችን ሲበላሹ አሱናስ በታይም በዚህ ሀያ አራት ሰዓት ማለት ነው። ለሊት እንሰራለን። በማንኛውም ሰዓት ይደረሳል። ፎልት ሲመጣ ኢንዲኬሽን አለ። ቴክኖሎጂ አንዱ ማለት ነው። የሆነ ትራንስፎርመር እዚህ ጋር ያያቻቸው እቃዎች ላይ የሆነ ችግር ቢመጣ እዚህ ጋር አላርም ይመጣል። ማንኛውም ነገር ሲመጣ ደግሞ በስቴፕ ነው አላርም አለው፣ ትሪፕ ያደርጋል ወይም እንዲከፍት መስመሩ ችግር ከመድረሱ በፊት ራሱን ችሎ እንዲከፍት መብራት እንዲያጠፋ የሚያደርግ ቴክኖሎጂ ያለው ተገጥሞለታል። እሱ ያሳየ ሲያሳዩን የኦፕሬሽን ሰራተኞች የኦፕሬሽን ኃላፊዎች መጥተው ቼክ ያደርጋሉ። በእነሱ ሌብል መፍታት የሚችሉ ከሆነ ከዚህ ሰብስቴሽን ውስጥ ያሉ ሰራተኞች መፍታት የሚችሉ ከሆነ ፈታው፣ የገጠማቸውን ችግር ሪፖርት አድርገው አሱን ወዲያውኑ ወደ ነበረበት ይመልሳሉ ማለት ነው። ችግሩ ጠበቅ ያለ ነገር ሆኖ የመጣው ሲግናል የሚያሳየው ስቴፕ አለው። ያ ከሆነ በዛ ምክንያት ከሆነ ደግሞ ምን ይሆናል? ወደ ሪጅኑ ወደ ሴንተር ወደ ማዕከላዊ ሪፖርት ያደርጋል። ስታንድ ባይ አለ። ያ ስታንድ ባይ አሱናስ ወዲያውን ይደርሳል። የኃይልን ፍላጎት እያደገ ነው ያለው። እኛም ያው ቁጭ አላልንም። ተጨማሪ አንድ ሞባይል ሰብስቴሽን ተጨማሪ መጥቶ እሱም ገብቶ በተቻለ አቅም ያው የኤሌክትሪክ ስርጭትን እያዳረስ ነው። ደንበኞቹም በድንገተኛና በቴክኒክ ችግሮች ምክንያት ከሚደርሰው የኃይል መቋረጥ ባሻገር ለጥገናና ለመሳሰለው ሥራ ሲባል የኃይል ማቋረጥ ሲፈጸም አስቀድሞ የማሳወቅና የማስጠንቀቅ ባህል ቢኖር ሲሉም አክለዋል። አንዳንዴ ቴክኒካል በሆነ ችግር የሚፈጠሩ ብሬክዳውኖች ይኖራሉ እሱን አክሴፕት እናደርጋለን ሰው ሰራይ ስላልሆኑ ግን አንዳንድ በፕሮግራም የሚሰሩ ሰብስቴሽን ስራዎች ሲኖሩ አንዳንድ ቴክኒካል ስራዎች ሲኖሩ ግን በብዛት የሚነገረን ጠዋት ላይ ነው ያ ማለት ሰራተኛ ገብቶ ማሽን ሬዲ ከሆነ በኋላ ነው ይህንን ኢንፎርሜሽን የምናገኘው ስለዚህ እንደ ድርጅት ከሺህ በላይ በሺዎች የሚቆጠር ሰራተኛ የያዘ ድርጅት ላይ እንደዚህ አይነት ነገር ሲኖር ቢያንስ ቢያንስ አስቀድሞ ከ24 ሰዓት በፊት ኢንፎርም ብንደረግ እኛም ያለንን ስራዎችና ማድረግ የሚገባንን ነገሮችን ብናረግ ይረዳናል። አካባቢ በኢንዱስትሪ ማዕከልነቱ የሚታወቅና በየጊዜው አዳዲስ የኢንቨስትመንት ጥያቄዎች የሚቀርቡበት የከተማነት ዘይቤውና የነዋሪውም ቁጥር እያደገ በመሆኑ ወደፊት የኤሌክትሪክ ኃይል አቅርቦት ፍላጎቱም እየጨመረ እንደሚሄድ አያጠያይቅም። ከዚህም ባሻገር አሁን ላይ ኃይል እየቀረበላቸው ያሉ ፋብሪካዎችም ወደፊት ሰፊ የማስፋፈያ ሥራዎች በእቅዳቸው ያለ በመሆኑ አቅርቦቱ እግር በእግር እያደገ መሄድ እንዳለበት አበክረው ነው የገለጹት ምንድን አሁን ባለው ነገር ልክ ነው ወደፊት ያሁኛም ሀሳቦች አሉን አሁን የሚሰፋን ስለሆነ ለማስፋፋት ኃይሎች አሉ እና አሁን ያለው የበለጠ ተጠናክሮ ብሄድ እንደዚሁ ያሉትን ችግሮች በቅር የተሰራ ብሄድ በፊት በነበረው ምንድነው መረጃዎች መለዋወጫዎች ላይ ክፍተቶች ነበሩ። በሚቋረጥበት ምን በሚልበትም ሰዓት በነበሩት ጊዜያት ውስጥ እንደዚህ አይነት መረጃ መለዋወጦች አልነበሩም። አሁን ግን ያለው ነገር ያ ለውጥ ስላለው እነሱ ነገሮች የበለጠ ከዚህ በላይም ተጠናክረው አሁንም በአንዳንዴ ያልፎ አልፎ መጥተው ያንም ያሉን ችግሮች የሚገጥሙ ነገሮች እንደሚጠየቀው እሱ ነገር የበለጠ ተጠናክሮ ብሄድ እና ፋብሪካዎች ላይ መሆን ትኩረት ተሰርቶ እየተሰራ እንዳለው እሱ በደንብ ተጠናክሮ ቢሄድ የበለጠኛ ምርታማ የሆን የበለጠ ስራዎችንም እያቀላጠፍን የበለጠ ደግሞ ተጨማሪ ለሰራተኞችም እንደ አካባቢም እንደ ሀገርም ተጨማሪ ስራ እድሎችን እየፈጠረ መሄድ እንችላለን ብያምናለን። ከዛሬ ሰባትና ስምንት ዓመት በፊት ቶፕ ዋንን ስንጀምር የምንጠቀመው የፓወር ኮንሰፕሽን እና አሁን የምንጠቀመው በጣም የተለያየ ነው። አሁን ላይ እንደሚታወቀው ከመብራት ኃይል ጋር አግሪሜንት ባለን መሰረት ወደ ወደ አስር ሜጋዋት እየተጠቀምን ነው። አሁን ባሉን ፕሮጀክቶቻችን ኦልሞስት ሳቹሬት አድርገናል፣ ወይም መቶ ፐርሰንት አስር ሜጋዋትን እየተጠቀምን እንገኛለን። ስለዚህ ቀጣይ ትላልቅ ማስፋፊያዎች አሉን። ትላልቅ ፓወር ኮንሰር ኮንሱም የሚያደርጉ ማሽኖቻችን እያስመጣን ነው። ስለዚህ አሁን ካለን አራት እና አምስት እጥፍ የኤሌክትሪክ አቅርቦት እንጠይቃለን። እሱንም በፕሮሰስ ላይ እንገኛለን። ስለዚህ ከእናንተ የምንፈልገው አገልግሎት በጣም ትልቅና ሰፊ ነው። በዚህ ነው በቀጣይ እንግዲህ እንግዲህ አገሪቷም ያው ህዳሴ ግድብ መስመር ገብቷል ሁሉንም። ስለዚህ ያ ማለት ትልቅ ተስፋ ነው ለፋብሪካዎች፣ ያ ኮንሲስተንት የሆነ ፓወር ያገኛሉ ፋብሪካዎች ብለን እናስባለን። ይሄ ማለት ትልቅ ለውጥ ነው ለሲሚንት ኢንዱስትሪው፣ ለፋብሪካዎቹ፣ ለአገር ማለት እና፣ ያለው አሁን መተባበር ጥሩ ነው። ተባብረው የፋብሪካዎቹን ችግር አይቶ ድርጅቶችን ቀረብ ተቀራርበው ለመስራት እየተደረገ ያለው ጥር ሁላችንም ኢትዮጵያ ኢንቨስትመንት ሆልዲንግ ስር ነው ያለ ነው። ይሄ ተባብሮ ሪዞርቭ ለማድረግ የተደረገው ጥረት ሪ አፕሬት የሚደረግ ነው። ረጅም ጊዜ የቆየ ችግር ነው፣ አሁን የተፈጠረው ድርጅቱ ፕላን አድርጎ አበዳሪ ተቋማትን ጠይቆ ይሄ ታጠቅ አካባቢ የሚባለው ኢንዱስትሪ መንደር ባለ 230 ኬቪ አዲስ የኤሌክትሪክ ማከፋፈያ ጣቢያ ሊገነባ ወይቲንግ ሊስት ላይ ነው ያለው። ኢቨን በህዝብ ተወካዮች ምክር ቤት ጸድቋል። የእነሱ ምላሽ እንደተገኘ በቅርቡ በፍጥነት ወደ ስራ የሚገባ ጣቢያ ቢኖር የታጠቅ ኢንዱስትሪ መንደሮችን ሙሉ ለሙሉ የሚሸፍንና በዛ አካባቢ ያለውን ጫና የሚያስወግድልን አንዱ ተስፋ የምናደርገው ፓርት ነው።